አንቺን ማፍቃሪ አርጉሳለ ዛሬ ሰፈራችሁ መቼ ነበር? ሰፈርአድ ቀይ ወደ አራት ወር አምስት ወር እንዲ ወደ ፒያሳ አካባቢ ወደ ሸጎሌ ዋና ከእሱ ሰፈር መትሸለቅም ባይሆን ቢሪታንያም ብቻ ስፈልጋት አንዴ ሁለቴ ይመጣል። ምን ገና ዛሬ ይርኩ አምስት ወር ፖስት ጀመርሽ እንደ ጌመሮች። አይ ዝም ብዬ እንዲህ ዛሬ ገብቼ አይ ሲረብረኝ ዝም ብዬ ላውራ ብዬ የማወራ ሰው ሳጣ፣ የላጤ ነገር ታውቂ የለ የላጤ እኮ ጓደኛው ስልኩ ነው። ከዛ እስኪ ፋሚሊዎች ላውራቸው። ጤና ምናምን እንዴት ነው እንደምታዩ የት ሌላ ቀይር ድሮ የሆነ ሰዓት ስትኝ ከነበረው ሰፈር ነው። ሙስሊም ሰፈር ማመልክ የለም መስጂድ አካባቢ እዛ ሰፈር ገባ ልሽ አርባ ከዚህ ሰፈር እንኳ ወጣሽ፣ አልሀምዱሊላህ እንዴ ኢቫድ ጊፍተር በጣም ከባድ ጊፍተር ነው። ኢቫድ ማለት እኮ እንደዛ ከሆነ ንዮ ቶፋን ታያይ ኢቫድ ጥሩ አይደለም። ነገራችሁ እንደ አስፈላጊነት ሁሉ በቃ የምትጫወችው ካለ ተጫዋች ነው።

ወይኔ፣ በላቸው አንተ የመላጣ ልጅ ጸጋ፣ እባክህ እንዴት ናችሁ? ኢቫድ፣ ሰላም አሌኩም፣ ሰላም አሌኩም። በቃ ፈታ በሉ ሀዬ ከእምቢ አልከኝ። ውይ ይመስገን። እኔ እኮ ማውጣት እኮ እሱን እኮ ማባረር። እንዴት ናችሁ ቆንጆ እንዴት ናሽ? ሀብታቡ አድርጎ ሁላችሁም አስር ሺ ንግባ ታብታቡም አለው እና እንዴት ነው ጾም የምትጾሙ? የበዓል ዝግጅት እንዴት ነው? ምን አዲስ አለ?

ነገር ጠይቃችሁ እሺ በሉ እና ጠይቃችሁ፣ ሃይላቅ እንዴት ነው? ዋሌይኩም ሰላም ወዬ ውሎ እንዴት ነበር? እናንተ ጋር ታብታብ እያደረጋችሁ ምን ነው ሴት ብቻ ነው? አልኪ ላቀየ ምን ነው ሴት ብቻ ቅንድቤ እያረጀ ነው መሰል ነታሳስ ጀምሯል። ምን ትላላችሁ?

ቴንኪው፣ እንዴት ነሽ? ደህና ነኝ። ሀያት እንዴት ነሽ? ሞ ተፈጥሮ ነው አላለችም ግን፣ ኩል ስለበዛበት ነው። ቅንድ ብሽ ታስተዋለች አንድ ኤልስ የሚሏትኝ ምን ትላላችሁ? ኩል ደግሞ ቅንድ ይቀንሳል እንዴ? ደርሰህ አሪፍ ነው ወይ? ወይ ወይ ኤልሲ እያመሰገናለሁ በስተ መጨረሻ ስለካስሽ ይሄን ሳይንቲስቲ ከንስለ ጠንኩብህ ወይ፣ ያው ምን ጋር አስቀምጥ ብዬ ማለት ነው እኮ ብዬ ነው እንዳትወቅሰኝ ያልኩት። ምን አማራጭ አለ? ከፍ ዝቅ ላይተሩ ላይቱ እንደ መብራቱ ጨረር ወደፊት መጦ እንትን ብሎ ትንሽ ዞር። አሁን ሰው መሰልክ። ትንሽ ዙም አድርገው የረክ መሰለኝ። እሺ፣ እንዴት ነሽ? እንግዲህ ገና እንደገባው ነው። ዝም ብዬሽ ስቴላ አልኩልሽ። ውድ ቤተሰቦቻችን እኔ አሚር አብዱራህማን እባላለሁ። እሷ እርግቧ ፈኪያ ትባላለች። ዛሬ እንግዲህ መጣ ነው፣ የቀጠሮ ጌብ ነው። ባይዘ የሁላችሁም ማታክት ነገር እኔ እና ፈኪ እንፈላለጋለን። ስለዚህ ዛሬ ይለይልናል። አዎ ፈኪ ጨረቃዬ ስትልህ አሚር በጣም ጎረመስክ፣ በሰላም ነው ወይ? ትናንትና እንደ ጎረመስ እኔ ጨረቄ ብዬሽ የጭቁ ከራሽ ነበር እባክህ፣ በእዛው ጨረቃዬ። በእኔ ሙሉ ጓደኞች ያውቃታል፣ ሁሌ ደስ ሰለ የምትለኝ ጨረቃዬ። በዩቱብ በደንብ ነው የምትታወቂው። ጓደኞች ዙሪያ ላይ ከሁል ጊዜ ከመጀመሪያ ጀምሮ የሰለማቀ ኢትዮ ልክ ስመጣ ጀምር ያውቃታለሁ ነው ዳትህታችን፣ የፈኪ የእኔም ጠበቃ ብትሆን ደስ ይለኝ ነበረ። አትመሰለኝ እኮ የእኔ ጠበቃ ናት። እነሱ የወደደ ሁሉ ይወዳሉ። እኔ እናንተ አሚር ወይ ወይ ሆና እሺ እሺ ስቲ እንግዲህ ቅጣት በስንት ነው ግን? አምስት መቶ በፈቂ እንዳትመጣብን እናንተ፣ በፈቂ እንዳትመጡብኝ በአምስት ገባ ገባ

የኔ ተራ ሲደርስ ማለት ነው። የምቀጣሽ ሰዓት ማለት ነው። ቤት እመጣለሁ፣ ማንቺ ከፍትለ በቃ እኮ ተዘጋ። ግቢው በር እኮ ተዘጋሁ። ከዚህ በኋላ ንደ አረ ታፕ ታፕ። ቅጣቱ ምን ይሆን? ምን መሰለሽ የምናደርገው በእኔ በኩል በደንብ ታፕ ታፕ ያደረገ ወይም ደግሞ ጊፍት የሰጠ ሰው ቅጣት እንዲመርጥ እናደርገዋለን። ከዛ እሱም ቅጣት የማንችለው ደግሞ ከሆነ አንቺ ሶስት ቅጣት እኔም ሶስት ቅጣት አመቻችልሻለሁ። ከሶስቱ አንዱ ትቀጫለሽ። አያስማማንም። እሺ ታብታው አድርጉ። ሁላችሁ ጊፍት ያለው በጊፍቱ ከሆን ሁላእኔለሽኝ ነው። የወንድምና የእህት ጨዋታ ነው የዛሬው፣ እንዳያመልጣችሁ ራሳራ ዜድ እኔትለፊ ወደ አሜሪኬ እህትሽ ወይ የምን እንደውም እሷ ጋ ያላችሁ ቤተሰቦች በሙሉ ወደ እኔ የምመጣ መጣሁ በሉ እና እስኪ ውድ ዋህቴን ስቀጣት ውድ ዋህቴን እኔን ደግሞ ስቀጣይ እንደ ቅጣት በአምስት መቶ ነው። ስለዚህ እሷ ጋ ያላችሁ ሰዎችን ወደ እኔ ገባ ገባ ብሎ እኔ ጋ ያላችሁን ከፈለጋችሁ ወደ እሷ ወደዚህ የሚሄዳችሁ መምጣት ትችላላችሁ።

አሚሩ፣ አሊኩም ሰላም፣ አሊኩም ሰላም ኢክራ መሐመድ እኔ ጋር ሀያ ሰው ነው ያለው። አስራ ውስጠኝ ወይ የኔም እንደማጨክንብኝ አውቃለሁ። ታብታ ሁላችሁም ይኸው መቶ ሀምሳ ሰው አለ። ግን እንግዲህ በጣም ወድሻለሁ ግን እነሱ ቅጣት ካለኝ ይቀጣታሉ። በአምስት መቶ ነው ቅጣት፣ በአምስት መቶ ሁላችሁም ታፍታፍታፍታፍታ አድርጉ እና እዚህ ያለን ሰዎች በዛ እንበል። በዛ ስንል ነው አሁን ው ሪማች ልናደርግ ነው ጨዋታው። ሁል ጀምር አሁን እንጀምር